ና ልላሂ ወይና ኢለህ ራጅን። ፈጣሪ ከእንደዚህ አይነት ነገር እና ወጥቶ ከመቅረት አላህ የጠብቃችሁ። በአሁኑ ሰዓት ላይ አለምን እያነጋገረ ያለ ቤሩት ላይ የተፈጠረ አስደንጋጭ ነገር አለ ማለት ነው። እንዲሁም ደግሞ በተለይ ቤሩት ላይ ላሉ እህቶቼ ይህ ቪዲዮ እንዲረሳቸውና ጥንቃቄ እንዲታደርጉና ይህንን ነገር ከማድረግ ይህንን ስህተት ከመስራት እንድትቆጠቡ ምፈልጋቸው ነገሮች አሉ ከአረቦቹም ስለሰማሁት ማለት ነው። ቪዲዮን ላይክ ሼር እያደረጋችሁ ጀምሩት። አሰላም አለይኩም ወራህመቱላይ ወበረካቱ። ክርስቲያን ወገኖቼም ሰላም ሰላም እያለሁ ሀባይ ቤ እንዴት ናችሁ? ሰላም ናችሁን? ይገብሉ ሰላም ነው ወላ ስሞታላ በያላችሁበት ሰላማችሁን ያብዛልኝ ሀገራችንም ሰላም አድርግልኝ እያልኩኝ እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። እባካችሁ እህቶቼ፣ በተለይ ስደት ሀገር ላይ ለመውጣት እያሰባችሁ፣ በተለይ ቤሩት ላይ ለመሄድ እያሰባችሁ ና ቤሩትም እያላችሁ፣ እባካችሁ ከእንደዚህ አይነት ስህተቶች ተቆጠቡ ማለት ነው። በአሁኑ ሰዓት ላይ በጣም የሚያስፈራ ና ልብ በሚሰብር ነገር ነው እየተፈጠረ ያለው ታቁታላችሁ። እኛ በሀገራችንም ላይ ፈተና በሰው በሰው ላይ ፈተና በየሄድነበት ሁሉ መሞት መበደል መሰቃያት ወላ በቃ ስራችን ሆኗል ማለት ነው። በአሁን ሰዓት ላይ ደግሞ ቤሩት ላይ እየተከሰተና እየተካሄደ ያለው ነገር ይህ ነገር ሶሻል ሚዲያ ላይ ወጣ እንጂ ሶሻል ሚዲያ ላይ ያልወጡ ብዙ ብዙ እህቶቻችን ህይወታቸው አልፎ ከፎቅ ወጥቀው እንዲሁም ደግሞ በአረቦች ተገለው በተለይ ደግሞ ራስ በራሳቸው እየተገዳደሉ ያሉም እንዳሉ ያለው ማለት ነው። በጣም ነው የሚያሳዝነው። ከዚህ በፊት ቤሩት የሰራች አንዲት እህት እኔ በምሰራበት ጀማዓ ላይ ትሰራለች። በቀደም በአዚማ ላይ ተገናኝተን ነበረ። ስለ ቤሩት ስታወራኝ በጣም በቃ ስትነግረኝ ወላሂ በጣም ነው የፈራሁት። ለምን እኔ ለመሄድ ሀሳቡ የለኝም፣ ግን እንደ እዛ ሀገር ላይ ለመሄድ የሚያስብ ካለው እንኳን በቃ እብደት አለበት አብዷል ብዬ ነው የማስበው። እዛም ደግሞ የሚኖሩ እህቶቼ አላህ ስበን ተአላ በፈተና ከፈተናው ከስቃዩ አላህ ጠብቆ በሰላም ለሀገራችሁ ያብቃችሁ። እዛ ሀገር ላይ በጣም በጣም ከሚባለው በላይ ሁሉም እያልኩ አይደለም። በጣም የኔ ለኛ ለሀበሾች ያላቸው ክፋት የሚያሳይ ነገር ነው ማለት ነው። እና እንደ ማንኛውም ሰው ሰርቼ ወጣለሁ ብላችሁ ከሀገራችሁ ወጥታችሁ፣ ግን በስደት ሀገር ላይ እንደዚህ አይነት ፈተና ሲያጋጥማችሁ እና በተለይ ደግሞ ባልጠበቃችሁት ሁኔታ እንደ እንስሳ አስቡት እንግዲህ እንደ ሰላጣ ተቆራርጣችሁ ሻንጣ ላይ ተከታችሁ ብትገኙ ምን ይሰማል? ወላ በጣም ነው የሚያሳዝነው ልብ የሚሰብረው ማለት ነው እና ቤሩት ላይ የተፈጠረው ምንድን ነው? እንደ ማንኛውም ሰው በወጡበት ነው ይህ ነገር የተከሰተው። ግማሹ ሶስት ናቸው ይላል፣ ግማሹ አንድ ናት ይላል። አንድዋ ለዛውም ሴት ናት። አስቡት እንግዲህ ሴት ናት ተገላ መገደብላ ብቻ ሳይሆን ተቆራርጣ እንደ ሰላጣ። አስቡት እንግዲህ እንደ ሰላጣ ተቆራርጣ ከነ ምናምኗ እንትን ቆራርጠው ሻንጣ ላይ ከተው ዙባላ ላይ ነው የጣሏት ማለት ነው ይሄ ነገር ምን ያክል ያ ሰው ጨካኝና ምን ያክል ምን ያክል ውስጡ ያ ሰው የከፋ መሆኑን አስቡት እንግዲህ እቺ ልጅ እንደዚህ ያደረገው፣ ለነገው ደግሞ ምን እንደሚያጋጥማቹ አስቡት ማለት ነው። እና በአሁኑ ሰዓት ላይ የሚገፉ በተለይ ደግሞ እዛ ሀገር ላይ የሚያሰክር ነገሮች በጣም መጥፎ መጥፎ ነገሮች ይሄ ምንድን ነው? ይሄ አደንዛዥ እጽ ምናምን ይጠቀማሉ። እዛ ሀገር ላይ ያሉ የኛስ ልጆች ራሱ የሚጠቀሙ አሉ መኖ ከዚህ በፊት አንዷ ወታ ስትናገር ነበር የአደንዛዥ እጽ እንትን ሱሰኛ ሆኝ ያለው እንዴት ብዬ ልውጣ ብላ ጮሃ እያወራች ነበረ ማለት ነው። እና እዛ አገር ላይ ያለው በጣም ነጻነት አለ። ግን በጣም በጣም ከአረቡ አረቦች እኛን በጣም ነው የሚጠሉን። በነገራችን ላይ ሁሉም እያልኩ አይደለም አሉ። በተለይ ለእኛ ለጥቁሮች በጣም ክፋት አላቸው። በጣም ቦታ የሚፈልጉ እኛን የሚጠሉ አሉ። የሚጠሉኝ እንዳሉ ሁሉ የሚወዱንም አሉ። ግን እኔ እዛ ሀገር ላይ እየተከሰተ ያለው እየተካሄደ ያለው ነገር በጣም ነው የሚያስፈራው። አስቡት እንግዲህ እንትን ሽሻ ቤት አለ፣ አደንዛጭ እንደፈለጋችሁ ነው የምትጠቀሙት። ደግሞ የእሱ ሱሰኛ ከሆናችሁ ደግሞ የያዛችሁትን ሁሉ ነው የምትጨርሱት። ለቤተሰቦቻችሁ አትሆኑ፣ ለራሳችሁ ማትሆኑ ያላችሁን ገንዘብ ሁሉ ጨርሳችሁ ሱሰኛ ሆናችሁ ያልገቡበት ገብታችሁ ነው የምታገኙት። ማንም ብሩን ራሱ ለማግኘት ያንን ነገር ለመግዛት መጥፎ ሕይወት ውስጥ ነው የምትገቡት። ማለት መጥፎ ሕይወት ውስጥ ገላ እስከ መሽጠት ማለት ነው። አስባችሁታል? በጣም የሚያስፈራ ሕይወት እኔ አንዷ ታሪኳን ስትናገር ሰምቻለሁ። የደንዛጭት እንትን ሱሰኛ ሆኜ ልጅ ነበረኝ አለች። ልጄን ለሌላ አረብ ሰጥቼ እኔ ያንን አደንዛጭ ሳላገኝ ስቀር ገላዬን ሽጬ እሱን ከወንድ ጋር ተኝቼ ሄጄ እሱ ብር ሲሰጠኝ አንዳንዶቹ በቃ እንደፈለጉ ተጠቅሞብኝ ትተውኝ ይሄዳሉ አለች ብር ሳይሰጧት። ከዛ በኋላ ደግሞ ሌሎቹ ደግሞ የሰጡኝን እሱን ይዤ እንደገና አደንዛጭጽ ለመግዛት ሄድ ነበረ አለች። እና በጣም የሚያስፈራ ህይወት ነው ያለው እዛ ሀገር ላይ ማ ነፃነት አለ፣ እንደፈለጋችሁ ነው የምትሆኑት። በጣም ነው የሚያስፈራው እና እባካችሁ ከስራ ቦታ ገፋፍቶ የሚያወጧችሁ መጥፎ ቦታ ለመውሰድ የሚሞክሩ ጓደኛ ካሏችሁ ራቁ፣ ማለት ነው። እቺ ልጅ ላይ የደረሰው ነገር ምን ያክል አስቡት እንግዲህ ወይ ከጓደኛው ወታ ነው ወይ ደግሞ በዚህ በደንዛጭ ንትን ሱሰኛ ሆነ፣ ወይም ብድር ውስጥ ገብታ ያ ሰው ደግሞ ብድሩን ሳትመልስለት ለዚህ ነገር አብቅቷት ሊሆን ስለሚችል እባካቸው፣ እህቶቼ ተጠንቀቁ፣ ራሳችሁን ጠብቁ ማለት ነው። ወላ ከሀገራችን የወጣንበትን ዓላማ ረስተን በእንደዚህ አይነት በጣም አስቀያሚ ሕይወት ናይ መኖር ማለት በጣም ነው የሚከብደው። ወላ እንኳን ለራሳችሁም አትሆኑም እንደዚህ አይነት ሱሰኛ ውስጥ ከገባችሁ ማለት ነው። በምን አይነት ከስንቱ አንዱ። በተለይ ደግሞ ጓደኛ የምታበዙ ሰዎች ተጠንቀቁ። የጓደኛ ብዛት ከኋላው መዘዝ ነው እንጂ የሚያመጣላችሁ ለእናንተ ምንም ጥቅም የለውም። ሰው መኖሩ ጥሩ ነው፣ ከጎናችሁ ሰው መኖሩ ጓደኛ መኖሩ ጥሩ ነው። ሲበዛ ግን በጣም ይከፋል። በተለይ ደግሞ ከመጥፎ ጓደኞች ጋር የምትቀራረቡ ከሱሰኞች ጋር ከመጥፎ መጥፎ ቦታ ላይ ከሚውሉ ጓደኞች እናንተ ጥሩ ብትሆኑ ራሱ እነሱ መጥፎ ሆነው እናንተን የሆነ ቀን ሊያሳስቷችሁ ይችላሉ ማለት ነው። እንትን ጓደኛን ለመያዝም ከቻላችሁ ከእናንተም ይሻሉ እናንተ ጥሩ ደረጃ ላይ ያሉ ከነሱ ጥሩ ነገር እንድትማሩ ዲን ያላቸው ያን በሃይማኖታቸው ጠንካራ የሆኑ ጓደኞችን ብትቀርቡ ጥቅም ታገኛላችሁ። ለዲናችሁን ቦታ እንዲኖራቸው እንዲኖራችሁ የሚሰግዱ ከሆኑ ለምሳሌ ሌላ እምነትም ተከታይ የሆናችሁ ፈጣሪያችሁን የሚፈሩ ከሆኑ እናንተ የምትማሩት ምንድነው? ጥሩ ነገር ነው። በቃ ከወንጀል ከመቅረብ ትርቃ አላችሁ። ያኔ ወንጀል ላይ ከወደቀ ሱሰኛ ከሆነ ሰው ጓደኛ ሆናችሁ የሆነ ቀን መሳሳታችሁ አይቀርም ማለት ነው እና እህቶቼ ወንድሞቼ፣ አላህ በጥላው ስር ያድርጋችሁ፣ ፈጣሪ ይጠብቃችሁ። በተለይ ደግሞ ቤሩት ላይ እየተሰሙ ያሉ ነገሮች በጣም ነው የሚያሳዝኑት። ብዙ ወንድሞቻችን በተለይ ብቱ ብዙ እህቶቻችን ህይወታቸው አልፏል፣ ከፎቅ ወድቀው ሞቷል። ሀቃቸው አይወጣላቸው። እንዲሁም ደግሞ በቃ ወድቆ የቀሩ ስንት አሉ። በተለይ ደግሞ በየቦታው በቃ ድምጻቸው ጠፍቶ ስ በ እኔ ምን ብዬ መናገር እንዳለብኝ አላቀም። ወላይ ነው የምላችሁ። እና እባካችሁ የሆነ ስደት ሀገርም ለመውጣት ስታስቡ ዝም ብላችሁ አይደለም አንድ ሰው ስለሄደ መሄድ ያለባችሁ ተጠንቀቁ ማለት ነው። እና እህቶቼ ፈጣሪ ይጠብቃችሁ። በጣም የሚያሳዝን ነገር ነው እየተፈጠረ ያለው። በተለይ ደግሞ የሰው ልጅ በአሁኑ ሰዓት ላይ ረክሷል። በሀገራችንም ላይ ረክሰን በሰው ሀገርም ረክሰን። ወላይ እኔ ምን ብዬ መናገር እንዳለብኝ አላቅም። በሁሉም ቦታ ላይ የኛ ፈተናና የኛ ስቃይ፣ የኛ ሞት፣ የኛ መሰቃየት፣ የኛ መበደል በሁሉም ቦታ ላይ በቃ ቂጣጣ ገብቷቸዋል። ቂጣጣ በቃ እንደገና ሴቶቹ ይበደላሉ። ወንድሞቻችን በየቦታው ተጥለው፣ በየቦታው ተገለው፣ በየቦታው አካለ ስንኩል ሆነው ብዙ ነገር ችግር ደርሶባቸው ሱሰኛ ሆነው ስንት ስንት ፈተና የደረሰባቸው አሉና ፈጣሪ ይጠብቀን። በተለይ ፈጣሪ ይጠብቀን። ወላሂ የሚያስፈራ ህይወት ውስጥ ነው ያለው እና ባካችሁ ፈጣሪ ይጠብቃችሁ። በተለይ ደግሞ ተጠንቀቁ፣ የት መሄድ እንዳለባችሁ፣ የት መሄድ እንዳሌለባችሁ፣ ጓደኛ የሚረጡ እንዲሁም ደግሞ ከመጥፎ ሰዎች ራቁ። መጥፎ ቦታ ላይ አትገኙ። ፈጣሪ ይጠብቃችሁ። በነገራችን ላይ የዛሬ ቪዲዮ ይህንን ይመስላል። ስለተከታተላችሁ አመሰግናለሁ። አሰላም አለይኩም ወራህመቱላሂ ላይ በረካቱ።